ሰላም ጤና ይስጥልኝ። ውድ የቻናሌ ተከታታዮች እንዴት ናችሁ? ከዚህ በፊት የለቀኩትን ቪዲዮ አይታችሁ እንደወደዳችሁ ተስፋ አደርጋለሁ። ዛሬ ደግሞ ከጓደኞቼ አንዳንድ ጥያቄዎች ደርሰውኛል። እነሱን ጥያቄ ለእናንተ መልስ ይሆናል ማለት ነው። እንግዲህ የመጀመሪያው ጥያቄ የትውልድ ቦታ የት ነው የሚል ነው። የትውልድ ቦታ አዲስ አበባ እንጦጦ ኪዳነ ምሕረት ነው የተወለድኩት። የሁለተኛው ጥያቄ የመዝሙር ከሀሳብ ከየት መጣ፣ ስለ አሰራሩ አንዳንድ ነገር አጫውተን ይላል። የመዝሙሩ ሀሳብ የመጣው ያው እዚህ ቲክቶክ ላይ በምሰራቸው የሰዎችን መዝሙር ነው የምዘምረው እስከዛሬ የተዘመሩት መዝሙሮች የእነሱ መዝሙሮች አይቶ አንድ ወዳጄ ነው እንግዲህ ግጥምና ዜማውንም ሁሉን ነገር እንድሰራ ያመቻቸኝ እና የተቀረጸው ደግሞ እዚህ የተወለድኩበት ቦታ እንጦጦ ኪዳነ ምህረት ቤተክርስቲያን ነው የተቀረጸው እና በዚህ አጋጣሚ መዝሙሩ እንድሰራ የረዳችሁኝን ሁሉ በዚህ አጋጣሚ ማመስገን እፈልጋለሁ የቀጣዩ ጥያቄ ከምትወደው መዝሙር አንድ በልልን የሚል ነው በምን እጽናናለሁ ከሌለኸኝ፣ በምን ልበረታ ካላገዝከኝ። አንተ ስላለነው መድኃኒቴ፣ ቆሜ መታየቴ። አንተ ስላለነው መድኃኒቴ፣ ቆሜ መታየቴ። አራተኛው ጥያቄ ከመዝሙሩ ባሻገር የምትሰራቸው ስራዎች አሉ ወይ የሚለው ነው። ለጊዜው የለም፣ ግን አሁን ደግሞ ዩቲውብ ላይ ያሰብኩት አንድ ስራ አለ። ያም የሚሆነው እናንተ ሰብስክራይብ ስታደርጉኝና እና ደግሞ በተጨማሪ ቲክቶክ ላይ ማስታወቂያ ማሰራ የምትፈልጉ ካላችሁ ካፕሽን ላይ የቲክቶክ ስሜን አስቀምጥላችኋለሁ ማለት ነው። እየደወላችሁ ስልክ ቁጥር አስቀምጥላችኋለሁ፣ እየደወላችሁም ሆነ ኢንቦክስ ላይ እያወራችሁ ማሰራት ትችላላችሁ። አምስተኛውና የመጨረሻው ጥያቄ ቲክቶክና ዩቲውብ ለመስራት ምን አነሳሳ የሚለው ነው። ቲክቶክ ለመስራት ያነሳሳኝ ያው ትምህርት አቋርጭ ከተቀመጥኩ ሶስት አመቴ ነው ወይ በዚህ ሶስት አመት ውስጥ ደግሞ ያው አምላኪን በመዝሙር ለማመስገን ቲክቶክ ጀምር ያለው ማለት ነው እና ዩቱብን ደግሞ በቅርብ ነው የጀመርኩት። እሱን ደግሞ ለመስራት ያው ቲክቶክ ላይ ወደ ዘጠና ሺ ፎሎወር ደርሻለሁ። የሰዎቹን ማበረታታት አይቼ ደግሞ አሁን ወደ ዩቱብ ስራ ለመምጣት ተገድጃለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ጥያቄ ይህንን ይመስላል። ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉኝና ላይክ፣ ሼር እያደርጋችሁ እንድታበረታቱ በትትና ጠይቃለሁ። ስላያችሁኝ አመሰግናለሁ።